ጋይስ አሁን እንግዲህ አክሱም ነው የምገኘው ማለት ነው። ላሳያችሁ ፈልጋለሁ ይህ ታሪካዊ የሆነ ቦታ፣ ወንድማችን ያስረዳናል በደንብ አድርገው። ኢንተርቪው ላደረገው ነው እንግዲህ አሁን ዛሬ ጋዜጠኛ ልሆን ነው። እሺ ወንድሜ፣ እስኪ ትንሽ አስረዳኝ ስለ አክሱም። ስሜ ፍጹም ባላለው በቱሪዝም ማናጅመንትና በቱር ጋይድ ነው የተመረኩት። እዚህ ለ16 ዓመታት በዚህ ስራ እየሰራ ሆነ ያለው። እና አሁን የምንገኘው በአክሱም አደባባይ ወይም ደግሞ ሜይን ስቴል ፊልድ ብለን ነው የምንጠራው። ይህ ማለት እነዚህ የአክሱም ሀውልቶቹ ለአክሱማውያን ነገስታት ለመቃብር ምልክት የቆሙ ናቸው። እና ከስር ትላልቅ ግዙፍ የሆኑ መቃብሮች አሉ እና እንደሚታወቀው፣ የታወቀ የአክሱም ስልጣኔ በጣም ሰፊ ነበር። የአሁን ሰሜናዊ ሱዳን እና ደቡባዊ ግብጽ እስከ የመን ሳውዘርን አረቢያ፣ በንግድም በጣም የተካኑ ህዝቦች ነበሩ አክሱማውያን። ከዚህ ልክ እንደ እጣን፣ ቅመማ ቅመም፣ የዝሆን ጥርስ ሜን ኤክስፖርታቸው ከዚህ ወደ ሜዲትራንያን፣ የህንድ ውቅያኖስ ወደ ኢስታንቡል ቱርኪ እንደሚወስዱ እንደሚለዋውጥ እንደነበሩ ና አስፈላጊ የሚባል እቃዎች ደግሞ እንደሚያስጎቡ እንደነበሩ በተደረገው አርኪዮሎጂካል ቁፋሮ ሙዚየም ስላለን ውስጥ ገብተ ታያቸው አለ እና ዓላማቸው የመቃብር ምልክቶች ናቸው። ሁለተኛ ለአክስማውያን የነበራቸው የምህንድስና ቴክኖሎጂ ውጤት የሚያስረድ ናቸው። ስካይ ስክራይቨር ቢልዲንግ ናቸው እና ከስር ደግሞ እንደየ 13 መስኮት አለው። ከስር 13 መቃብሮች አሉ። በአለማችን ግዙፉን ሀውልት የሚባለው ይሄን የወደቀው ሀውልት ነው እና 33 ሜትር ቁመት አለው አምስት መቶ ሀያ ቶን ክብደት ይመዘናል። እና እነዚህ ድንጋዮቹ ግራናይት ናቸው። ግራናይት በጣም ጠንካራ፣ በቀላሉ ሊሰባበር ሊሸራርፍ የማይችል አይነት ድንጋይ እና የተጓጓዙት ከዚህ ስድስት ሰባት ኪሎ ሜትር ነው። ጥያቄው ግን ምንድነው? እንዴት ናቸው የተጓጓዙት? እንዴት አድርጎ ነው ያቆሙት? በምን አይነት ማቴሪያሎች ናቸው የተፈለፈሉት ለሚለው ጥያቄ እስካሁን መልስ የለንም። እና የአክሱም ስልጣኔ እስካሁን የተጠናው 5% ብቻ ነው። ዘጠና ፐርሰንቱ ዘጠና አምስት ፐርሰንቱ ገና ከእስር ነው ያለው። እነዚህ አርኬዎሎጂስቶቹ ከውጭ ሪኮግኒሽን ብቻ ናቸው ያላቸው በመንግስት ኢትዮጵያ እና በቂ የሆነ ፋይናንሻል ይዘው አይመጡም። ሞርለስ ለአንድ ወር ሶስት ሳምንት ናቸው የሚቆፍሩ እና ካሳም ለመሬቱም ካሳም ያስፈልጋል እና እንዳለ ከተማ በሙሉ ከስር መቃብሮችና ቤተ መንግስቶችና የተለያዩ ሀውልቶች ናቸው የሚገኙ እና ከስር ገብተን ነው የምናያቸው። ትላልቅ ብዙ መቃብሮች አሉ፣ ማየት እንችላለን።